በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እግዚአብሔር መስገን እኔ ደህና ነኝ። እስኪ ዛሬ በማለዳ መያዝ ቅጽ አንድ ገጽ ሰባ የዝሙት መንፈስ የሚል ጸሐፊው መምህር ግርማ ወንድሙ ያዘጋጁትን እኔ እንደዚህ እንድትማሩበት ነው። እሺ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው አንደኛ ዮሐንስ ምዕራፍ ሶስት ቁጥር አስር ለብዙ ዘመን ያህል የካበተ የማሳሳቻ ልምድ ያለውና የሰዎችን መልካም ጠባይ የሚያበላሸው አንዱ የዝሙት መንፈስ ሲሆን ዘወትር እንደ አዲስ ነገር አመልካች በመሆኑና ግፊትን በማጠናከር በልብ ውስጥ የሩካቤ ቅስቀሳ በማድረግና ሰዎች ዝሙትን እንደተለመደ ኖርማል ነገር አድርገው እንዲወስዱ ድርጅቱን በግልጽ ነውረኝነትና በድፍረት እንዲፈጽሙ ያነሳሳል። የዝሙት መንፈስ እግዚአብሔር ለሰው ልጆች ከሰጠው የተፈጥሮ ጠባይ በማዛነፍና በማባዛት ቀደም ሲል እንደተጠቀሰው ሰዎችን በማስነወር ለተፈጥሮ ግብር ተቃራኒ በማድረግ እና በማርከስ ፍጹም የአመንዘራነትና የሴሰኝነትን ሰይጣናዊ ጠባይን ያወርሳል። ዛሬ በዓለማችን ላይ ያለው የተራቀቀ ቴክኖሎጂ በተለይም የኢንተርኔት አገልግሎት ከሰጠው አውንታዊ ጥቅም በተጨማሪ ባሉታዊ መልኩ ሰዎች በዝሙት፣ በኮከብ ቆጠራ፣ በስነ ልቦናና በፍልስፍና ወዘተ መንፈሶች እንዲለከፉ ከፍተኛ አስተዋጽኦ አበርክቷል። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት ፍትወትም ክፉ ምኞትም ጣዖትም ማምለክ የሆነ መጎምጀት ነው። በነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። ወደ ቆላስይስ ሰዎች ምዕራፍ ሶስት ቁጥር አምስት እስከ ስድስት እሺ የዝሙት መንፈስ የመግቢያ አቅጣጫዎች ሀ አብሮ በሚወለድ አጋንንት ዛር ወይም በውርስ መንፈስ በኩል ከሴቷ ጋር አብሮ በሚወለድ ወንድ የአጋንንት ዛር፣ በተቃራኒው ደግሞ ከወንዱ ጋራ አብራ በምትወለድ ሴት የአጋንንት ዛር አማካኝነት። ለ በመተት ለዲያብሎስ ያደሩ ሰዎች ወደ ሌሎች አስምትተው በመላክ ሀምርሃ ከአይን ላይ በሚነሳ መንፈስ ወይም ቡዳ አማካኝነት ከውስጥ ወደ ውጭ በሚያይ የዝሙት መንፈስ አይን አማካኝነት የመንፈሱ ስሜት ይገባል። መ በማየት በማዳመጥ በማንበብ በኩል የሚገባ የወሲብ ፊልሞችንና ስዕሎችን በማየት ተመሳሳይ ወሲብ ነክ ንግግሮችን በሙሉ ስሜት በማዳመጥና ጽሁፎችን በማንበብ በፊልሙ በንግግሩና በጽሁፉ ላይ በሚኖር ሙሉ ተመስጦ ወይም ከፍተኛ ትኩረት የተነሳ የዝሙት መንፈስ ወደ ሰዎች ይገባል። ከዚህ በተጨማሪ መንፈሱ ከሰፈነበትና የሚውጣውን ለመፈለግ በሚንቀሳቀስበት አየር እና መንገድ ላይ ያገኛቸውን ሁሉ ይጠልፋል። ለዚህ በተለይ ምሳሌ የሚሆኑን በሀገራችን በኑሮና በባህል ተጽዕኖ አስገዳጅነት ችግር የገጠማቸው አንዳንድ እህቶቻችን እያሳደደና መጥፎ አማራጭ እንዲያሳ እያሳያቸው የሴተኛ አዳሪነት ህይወትን እንዲመሩ የመገፋፋቱ ጉዳይ ነው። የነዚህ የዝሙት መንፈሶች ተጋወት ፈጣን በመሆኑ ዲያብሎስ ሰዎቹን ቅብጥብጥ፣ አፍረተ ቢስ፣ ነውረኛ፣ እርካታ ቢስ ወዘተ በማድረግ በመጨረሻ ስነ ምግባራቸውና ግብራቸው ለክርስቲያናዊ ህይወት የሃይማኖት ቅድስና አደገኛ ይሆናል። የሩካቤ ክፉ መንፈሶች ከሌሎች የጥፋት መንፈሶች ለየት ባለ መንገድ ብዙ ጠባይ አላቸው። ከነዚህ ውስጥ ለምሳሌ ሴት አጋንንት ዛሩ ከወንዱ ጋራ አብራ ከተወለደች በእድገቱ በእድሉ ስለምትቀና ሩካቤውን ለራሷ በምትፈልገው መልክ ትቆጣጠራለች። በዚህ የተነሳ ሰውየውን አይናፋር፣ ፈሪና ድንጉጥ ልታደርገው ትችላለች። በሴቷ ውስጥም ያለው ወንድ አጋንንት እንደዚሁ አይነት ተመሳሳይ ጠባይ ያሳያል። ብዙ ጊዜ ይህ የዝሙት መንፈስ በዛር በኩል ውርስ ሆኖ ሲመጣ ወንዱም ሆነ ሴቷን ፍጹም አይን ወደ አወጣ ሴሰኝነት፣ በተቃራኒው ደግሞ ወደ አይን አፋርነት በመለወጥ ከፍተኛ አለመግባባት በባልና በሚስት መካከል በመፍጠር የወንዱ ህይወት በሴቷ የሴቷ ህይወት ደግሞ በወንዱ እጅ እንዲያልፍ ሊያደርግ ሁሉ ይችላል። ሌላው ደግሞ ሁለቱንም ጾታዎች ልባቸውን የሩካቤ ስሜታቸውን የሞተ አድርጎ በማሳቀቅ የሚያዝኑና የሚያለቅሱ ብቸኛ ሰው ሆነው የሌሎችን ትዳርና ልጆች ሲያዩ እንዲማረሩ አድርጎ ህይወታቸውን በራሳቸው እጅ እንዲያሳልፉ ይህ የዛር መንፈስ ግፊት ያደርጋል። የመንፈሱ ተጽዕኖ እጅግ ከባድ እና የሰዎችን ጠባይ ወደ አውሬነት ሁሉ እስከመለወጥ ይደርሳል። ምክንያቱም ደግሞ ተደጋግሞ እንደተገለጸው አብሮ የተወለደ አጋንንት ዛር ሙሉ በሙሉ ከሰዎች ጋራ ስለተዋሃደ ና ቤቱ በላያቸው ላይ ቤቱን በላያቸው ላይ ሰርቶ ዘሬ ናቸው እያለ ስለሚፎክር ነው። ከአይን ላይ የሚነሳ መንፈስ ወይም ቡዳ ከአይን ላይ የሚነሳ መንፈስ ወይም ቡዳ ሰዎችን የተለማመደ ለዘመናት ከሰው ልጆች ጋራ ጠባይ ተመሳስሎ የሚኖረና ዘሩ ያደረገ አይነቱ ይለያ እንጂ ሰውን በከፍተኛ ደረጃ የማጥቃት ልምድ ያካበተ የቱጋ ይዞ መቼ እንደሚጥል መረጃ ያለው ከመተቶች ሁሉ በበለጠ ሁኔታ የከፋ ጉዳት የሚያደርስ ካንዱ ወደ ሌላው ረቀቅ ባለ ችሎታ የሚተላለፍ አደገኛ የሆነ መንፈስ ነው። ከአይን ላይ የሚነሳ መንፈስን ከዚህ በኋላ ባጭሩ ቡዳ እያል እንጠራዋለን። የመንፈሱ የመግቢያ አቅጣጫዎች ሀ ከቤተሰብ የሚወረስ ዛር ብዙ ጊዜ የውዳ መንፈስ መነሻው ከእናት ከአባት፣ ከአያት፣ ከቅድማያት፣ ከቅምቅማያት ወዘተ ሲወርድ ሲዋረድ የመጣ ዛር ሲሆን በመዋለድ በአካል በደም በነፍስ ውስጥ ተዋህዶ እየተወራረሰ እንደ ልክፍት የሚይዝ ነው። ለ በሌሎች ላይ የሚያርፍ መንፈስ ይህ ከመነሻው ተሻጋጋሪ ሳይሆን ከውጭ ወደ ውስጥ በአይን አማካኝነት ወደ ሌሎች የሚሄድና በሌሎች ላይ የሚያርፍ መንፈስ ሲሆን በኋላም ተመልሶ ከውስጥ ወደ ውጭ ሌላውን ለመብላት የሚንቀሳቀስ ጠላት ነው። ከሰባት ዓመት በኋላ ግን ራሱ ቡዳው ተሻጋሪ መንፈስ ይሆናል። መንፈሱ በሰውነታችን ውስጥ ስፍራ የሚይዘው እንደ አይነ ጥላ መንፈስ ሁሉ በሶስት ቦታዎች ላይ ነው ውሀ በደም ውስጥ የሚቀመጥ የአይነ ጥላ እና የቡዳ መንፈስ። በደም ውስጥ የተዋህደው ይህ መንፈስ አንዳንድ የደም ግብሮችን የለመደ እና የሚጠይቅ ዶሮ፣ በግ፣ ወዘተ እረዱልኝ የሚል አልፎ ተርፎም አምባጓሮ አስነስቶ በዚሁ ጸብ ሳቢያም ደም ማፍሰስ፣ ደም ሲፈስ ማየት የሚፈልግ መንፈስ ነው። በዚህ ምክንያት የቡዳውና የአይነ ጥላው መንፈስ ተለውጦ የዛሩን ጠባይ ይወርሳል ማለት ነው። ለስጋ ላይ ያለ የአይነ ጥላ እና የቡዳ መንፈስ። ይህ መንፈስ አይን ላይ ተቀምጦ ከአይን ላይ እየተነሳ ሌሎችን ለማጥቃት የሚሰራ መንፈስ ነው። ሀመር ውሃ ከነፍስ ጋራ የተዋሃደ የአይነ ጥላ እና የቡዳ መንፈስ በዚህ ሂደት ውስጥ በዚህ ሂደት ክፉ መንፈስ መቶ በመቶ ከነፍሳችን ጋር ተዋህዷል ማለት ነው። ይህንን ከውስጣችን ለመለየት ብዙ ጊዜ የሚፈጅ ሲሆን ተከታታይ የቅዱስ ቁርባንና የጸሎት ስርዓት ያስፈልገዋል። ምክንያቱም ነፍሳችንና መንፈሱ አንድ በመሆናቸው ነው። ይህ ከነፍስ ጋራ የተዋሃደው መንፈስ ስር የሰደደ መሰረት ስለያዘ ጥቃቱ ከበድ ያለ ነው። በዚህ መንፈስ በዚህ ዘመን ከነፍስ ጋር በፍጥነት ለሚዋሃዱ መንፈሶች ምሳሌ የሚሆኑን የመናፍቁ የዶክተር ራምፓና የኦሾ የሳይኮሎጂ መንፈሶች ናቸው። የመንፈሱ ጥቃት መንገዶች፦ ሀ የራሱን የሰውየውን ኑሮ የሚበላ መንፈስ፣ ገንዘቡን፣ ጊዜውን፣ እድሜውን በአጠቃላይ በረከቱን ሁሉ እየመላ እድሜ ልኩን እንደባዘነ እንደ ደከመና እንደ ባከነ እንዲኖር ያደርገዋል። ለ እድልን የሚበላ መንፈስ ሁልጊዜ ከጠማማ ከክፉ፣ ከሟርተኛ እና ጠባዩ ከሚያበላሽ ሰው ጋር የሚያገናኝ መንፈስ ነው። በአጠቃላይ እድሉ ከመጥፎ ሰው ጋር ስለሚያውለው የራሱ ጠባይ ወደ ክፋት ያዘነበለ ይሆናል። ምክሩና ንግግሩ የሚጥም አይሆንም። እንደዚህ አይነቶቹ ሰዎች ከፍተኛ ኃላፊነት ላይ ከተቀመጡና በተለይ የስልጣን አማካሪ ከሆኑ ከባድና አደገኛ ወይ የሆነ ጥፋት የሚያስከትሉ ሀሳቦችን እና ንድፈ ሀሳቦችን ስለሚያመነጩና ሊያዘጋጁ እንዲሁም ልዩ ልዩ ፖሊሶችን ሲቀይሱ አፍራሽ ኃይሎች ሆነው ሊሰለፉ ይችላሉ። አመርሃ እየበላ የሌሎችን ህይወት የሚያበላሽ የቡዳ መንፈስ። ከላይ የተጠቀሱት ሁለቱ የቡዳ የጥቃት መንፈሶች ከአካላዊ ጤና ጋራ በቀጥታ የተገናኘ ጉዳት የማያደርሱ ሲሆኑ ይህ ሶስተኛው መንፈስ ግን አካልን የሚይዝ የሚበላ ጤናን የሚያውክና አዚም የሚሆን መንፈስ ነው። የቡዳ መንፈስ ሌላው ተግባሩ በሰዎች እቅድና ፕሮግራም ውስጥ ጣልቃ እየገባ ህይወትን የሚያውክ ጠላት መሆኑ ነው። ሰውየው እማራለሁ፣ አጠናለሁ፣ እሰራለሁ ወዘተ እያለ በሚያቅድበት ጊዜ ከእቅዱ ለማዛነፍ በስፋት የሚንቀሳቀስ ሰው መንፈስ ነው። እንዲህ አይነቱ መንፈስ ለዘመናት የሰው ልጅ ከመለማመዱ የተነሳ እነርሱን መሆን አብሮ መማርና አብሮ መስራትን ምስጢራዊ በሆነ መንገድ ተለማምዶታል። በመጨረሻም ይህ መንፈስ እየተሸጋገረ በተለይ መልኩ መልካምና ቆንጆ የተባሉ ሰዎች ላይ ሁሉ እያረፈ የማጥቃት አድማሱን የሚያሰፋ ነው እከሊየን ወይም እገሌን ወይም የእገሌን ልጅ ቡዳ በላው ይባላል። ጥያቄው ግን ማን በላው እንዴት ተበላ የሚለው ጉዳይ ነው። በዋነኛነት ይህ ተሸጋጋሪ የቡዳ መንፈስ እናት ወይም አባት ላይ ሊኖር ይችላል። የተሸጋጋሪው መንፈስ አዚም ቤት ውስጥ እስካለ ድረስ የቤተሰቡና የልጆቹን እድል ሁሉ በአጥቂው መንፈስ ኃይል ሊወሰን ይችላል። በዚህ መሰረት በሚወለዱት ልጆች ላይ ግልጽ ጉዳትና እንከን በመፍጠር አካላቸውንና አይምሯቸውን እንዲዛባ ያደርጋል። ልጆች ያለ ቀድሞ ጠባያቸው ውስጣቸው የተፈጠረው ክፋት በአንድ ጊዜ ወደ ላይ እንዲወጣ ከሚያደርገው ምክንያት አንዱ ይህ የተሸጋጋሪ አሊያም ከሌሎች መጥቶና አርፎ እንደገና ወደ ቤተሰብ በሚሰራጨው የወዳ መንፈስ ጠንካራ አሉታዊ ተጽዕኖ የተነሳ ነው። ማንኛውም ሰው በቡዳም ይበላ፣ በመተትም ይታሰር፣ ባጋንንትም ይያዝ፣ በአስማተኞችም ይጠለፍ፣ በመስተፋቅርም ይግባ ከሰባት ዓመት በኋላ ግን ያ ሰው ወደ ቡዳነት ይለወጣል። እናት ልጇን ምን ብትወድ፣ እርሷ ላይ ያለው ባለው መንፈስ አማካኝነት ልጇን ራሷ ትበላለች። በሌላ አነጋገር እርሷ ላይ ያለው መንፈስ ልጇን አጠቃው ወይም በላው ማለት ነው። በሌላ በኩል ደግሞ በሰው ህይወት ውስጥ የሚገባው ይህ መንፈስ የሌሎች ሰዎችን ባይሪ ይዞ ስለሚመጣ አንዳንድ ለየት ያለ ጉዳቶችን ሊያስከትሉ ይችላሉ። ለምሳሌ ለምጽ እና የቡዳ መንፈስ ያለባት ሴት መንፈሱ ያንን ለምጽ የፈጠረባትን ችሎታና ኃይል ያወቀና የተረዳ ስለሆነ ሌላ ሰው ላይ ሂዶ በሚያርፍበት ጊዜ ለምጹን እዚያ ሰው ላይ ያሳያል። በሌላ አገላለጽ በመንፈሱ የውያ ስልትና ጥቃት መሰረት በበይው ላይ ያለው ለምጽ በተበይው ላይ ይታያል ይወጣል ማለት ነው። ሰውየውን የበላው መንፈስ እጅግ በጣም ጅል ከሆነ ደግሞ በቡዳ የተበላው ሰው የቀድሞ የራሱ ባህሪ ይጠፋና ፍጹም ጅልና አዚም የተጫነው ይሆናል። በዚህ ጊዜ ለተወሰነ ወቅት ግራ መጋባት፣ ተስፋ መቁረጥ፣ መናደድ፣ በህይወትና በኑሮ ውስጥ አዚም እስኪጫነው ድረስ መቅበጥበጥ፣ አለመመቸት ወዘተ በሚታይበት ሲሆን ሰባት አመት ከሞላው በኋላ ደግሞ ይህንኑ መንፈስ ለሌሎቹ ሲያካፍልና ሲያስተላልፍ ይታያል። መጽሐፍ ቅዱስ በትንቢተ ዘካርያስ የሰው ጠላቱ ቤተሰቡ ይሆናል በማለት የሚገልጸው አንድም ይህንን የውርስ ክፉ መንፈስ ጠባይን ለማመልከት ነው። እንዲህ አይነቱን መከራ በክፉ መንፈስ አማካኝነት የወረሱ ሰዎች በመንፈሳዊ ጉዳዮች ላይ የሚከተሉት ጠባያት ይታይባቸዋል። ለመንፈሳዊ ነገር የሚሰጡት ግምት በዜሮ የተባዛ ነው። ለስራ የሚሰጡት ትኩረት ጸሎት ከማድረስ የላቀ ነው። ስለ ቅድስናና ሰማያዊ ነገር ሲነገራቸው ወዲያውኑ የተቃውሞ ድምፅ ያሰማሉ። ሌላው ደግሞ ቅዱስ ወንጌል በሚነገርበት ጊዜ ለራሳቸው የሚመቻቸው ብቻ መርጠው ይሰማሉ። ነቅሰው የሚያስቀሯቸው ቃላቶች ይበዛሉ። ቅዱስ ቁርባን ትልቅ ስርየት እንደሆነ፣ ዲያብሎስን እንደሚቃወም፣ የዘር መንፈስን እንደሚያቆም፣ ወደ በረከት እንደሚመራ፣ የሰማያዊ መንግስት ልብስ እንደሆነ ሲነገራቸው ይቃወማሉ። ገና ውስጤ አልተቀበለውም ይላሉ። የሌሎችን ምክር አይሰሙም። በራሳቸው መንገድ ብቻ ይመራሉ። እኒህን በመሳሰሉ ሁኔታዎች ውስጥ ኑረው የልጆቻቸውን የጉዞ አቅጣጫ ዞር ብለው ሲመለከቱ ደግሞ የአብራካቸው ክፋዮች ፈራፈራቸውን ለቀዋል። ከትክክለኛው የህይወት ጎዳናቸው ጠፍተው ይኖራሉ። ከልቦናቸውና ከክርስትና ህይወታቸው ርቀዋል። የራሳቸው ጠባይ ከቤተሰብ ከተወረሱት የመናፍስቱ አደጋ ጋራ ተያይዞ እንደገና ባሰልቺ ባደናጋሪና ግራ በሚያጋባ ህይወት ውስጥ እንዲባዝኑ ያደርጋቸዋል። እነዚህ ሰዎች ልጆቻቸውን መምከር አይችሉም። ሌላው ቀርቶ አባት ለልጁ ይህ ነገር ይጠቅመሃል ብሎ ቢነግረው እንኳን በልጅየው በኩል ተቀባይነት አያገኝም። በተያያዘ ሁኔታ ሌላ ላይ የማረፍና ሌላውን የመያዝ ችሎታው የተለያየ ነው። እያንዳንዱ ወዲያውኑ ውስጥ ገብቶ ህይወቱን እድል ላይ ጥናት ያደርጋል። መናፍስቱ ውስጣችን ከገቡ በኋላ እድሉ እንዴት ነው፣ ተስፋው እንዴት ነው፣ እውቀቱ እንዴት ነው፣ የቱን ለያዘው የት ሊደርስ የት ሲደርስ በአጭር ልቅጨው የትኛውን መስመር ላይ ሊበሳጭ ይችላል ወዘተ በማለት የሚበላውን ሰው ሁኔታ ረዘም ላለ ጊዜ ሲያጠኑ ይቆያሉ። ከዚያ ከዚህ ውስጥ በተለይ ተበሳጭተን እግዚአብሔር ይህን እግዚአብሔርን የምናማርርበትን ወቅት ዲያብሎስ በከፍተኛ ደረጃ ይፈልገዋል፣ ይመዘግበዋል። ምክንያቱም ይህ ወቅት ሰይጣን ወጥመዱን ለመዘርጋት አመቺ ሁኔታ ስለሚፈጥርለት ነው። በዚህ ጠባያት የተነሳ የክፉ መንፈስ የውጊያ ስልትና ጥበብ ከዘመኑ ጋራ እኩል እያደገና እየተለወጠ መጥቷል። የመናፍስቱ አደገኛና አስገራሚ ተፈጥሮ በዋናነት ከዚህ ይመነጫል። መጽሐፍ ቅዱስ ክብደት ባለው ሁኔታ ከእግዚአብሔር እንደሆንን ዓለም በመላው በክፉ እንደተያዘ እናውቃለን በማለት አንደኛ ዮሐንስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ የገለጸው የእነዚህ የዚህን ጥበብ እውነታ ለማረጋገጥ ነው። ከዚህ በተጨማሪ ይህ ቃል የሚያመለክተን አብዛኛው መናፍስቱ በአለም ላይ ለማሸነፍ ያላቸው እድል በጣም ሰፊ መሆኑን ነው። በዚህ አለም እንዳለው ኑሮ በሚታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለስባችሁ ተመላለሳችሁባቸው ትንቢት ኤፌሶን ሰዎች ምዕራፍ ሁለት ቁጥር ሁለት ቡዳው ሌላውን በልቶ ቡዳ ካደረገው ዛሩ ለብቻው ራሱን የቻለ ቡዳ ከሆነና የተፈጥሮ ቡዳ በከፍተኛና በሙሉ ኃይሉ ከተነቃነቀ አለም በመላው በክፉ እንደተያዘ እናውቃለን ማለት ነው። የተፈጥሮ ቡዳ የተፈጥሮ ቡዳ ማለት መቶ በመቶ ከአጋንንቱ ጋራ የተወራረሰ ማለት ነው። እነዚህ ከመናፍስቱ ጋራ ለረጅም ዘመናት ቤተሰብ ሆነው የኖሩና የተጋቡ ጸሎትና ቤተ ክርስቲያን የማይስማማቸው፣ በአንጻሩ ደግሞ የመናፍስቱ ኑሮ ብቻ የሚመቻቸው ከዲያብሎስ ጋራ የተቆራኙ ሟርተኞች፣ ጠንቋዮች፣ አስማተኞች፣ ጥላወጊ፣ አንደርቢ ለመሳሰሉት የክፉ መንፈስ አገልጋዮች ናቸው። የሳጥናኤል ሰራዊት በጀት አይፈልጉም የሚንቀሳቀሱበት በአንድ ባጀት ነው። በአንተ ባጀት አይፈልጉም፣ የሚንቀሳቀሱት በአንተ ባጀት ነው። ቢሯቸው አይዘጋም፣ ምንጊዜም ክፍት ነው። አያንቀላፉም። መዘናጋት በእነርሱ ዘንድ የለም። አያረጁም፣ ጡረታ አይወጡም፣ በፖሊስ አይያዙም፣ በፍርድ ቤት አይዳኙም፣ አይቀበሩም። ወደ ሲኦል ተሸኝተው ካልታሰሩ በቀር አይሞቱም። እሺ። ሴቶችን አለባል የሚያስቀሩ የዛር የአይነጥላና የቡዳ መንፈሶች አንዱ የጋራ ጠባያቸው። ባለፉት ርዕሶች ውስጥ በስፋት እንደተጠቀሰው ብዙ የዛር የአይነጥላና የቡዳ መንፈሶች ከሚያደርሱት ተመሳሳይ ጥቃቶች መካከል አንዱ ቆንጆና ውብ የሆኑ ሴቶችን ቀድሞ በመያዝ ያለ ትዳርና ያለ ልጅ በማስቀረት እድሜያቸውን በብቸኝነት እንዲያልፍና ስለ ትዳር ግምት እንዳይሰጡ በማድረግ የሚያጠቃቸው ሲሆን የሚጠጉቸውንም ወንዶች በመቆጣት፣ በመናቅ፣ በማቃለል፣ በመምረጥና ቄንጥ በማውጣት ወሬ እየተዋጋ የጋብቻና የመውለድ ዘመናቸው እንዲያልፍባቸው ያደርጋል። ይህም የዘመናችን ሴቶች አንዱ ትልቅ ችግር ነው። ባል ከልክል መንፈስ ከሌላው ለየት የሚያደርገው ውብ ሴትን ለትዳር የሚጠይቋት ወንዶች ከሚገጥማቸው ችግሮች መካከል መፍራትና መደንገጥ ዋናው ሲሆን፣ በጣም ከደፈሩ ደግሞ መንፈሱ በስውር በመምታት ራስ ምታት፣ የሩካቢ ኃይልና ከልብ ውስጥ ፍቅር ማጣት፣ መጨነቅና መቀብጥበጥ ከብዙዎች መካከል የጥቂቶቹ ናቸው። የልጅቱን የአካል ጠረን ከትንፋሽ ጀምሮ እስከ አካል ወዝ ድረስ ወደ መጥፎ ሽታ ይለውጠዋል። ይህም ጠረን በሽቶ የማይጠፋ አይነት ሆኖ ጠያቂውን ወንድ ያባርረዋል። የልጅቱን ጠባይ በመለወጥ ቁጡ፣ ግንባረ ደረቅ፣ ኮስታራ፣ የሚያቃጥል ፊት፣ የምትናገረው ቃልና ሀሳብ መራራ፣ ድምፅዋም አስፈሪ በማድረግ የጋብቻን ሕይወት ይከለክላታል። ልጅቱን ለትዳር የሚጠይቃት ወንድ እንዳይኖር መልኳንና ውበቷን በመለዋወጥ ማዕድያት፣ የፊት ጠባሳ፣ ብጉር የአካል ማበጥ፣ ራስ ምታት፣ የሰውነት ፎረፎርና የፊት መጣመም ወዘተ የመሳሰሉትን ችግሮች በማምጣት ተስፋ ያስቆርጣታል። በግንኙነት ወቅትም የማህፀን መጥበብና የህመም ችግር በመፍጠር ጋብቻው እንዲቀር ወይም እንዲፈርስ ከማድረጉም በላይ በብቸኝነት ሆድ በማስባስ እያስለቀሰ አይንን የማጥፋት ጉዳት የማድረስ ችሎታም አለው። እንዲህ አይነት የመንፈስ ጥቃት በህክምና ዘዴ በሳይኮሎጂ በሰው ሰራሽና ሙያዊ ጥበብ አይፈታም። እነዚህ ጥቃቶች ሁሉ ከዛሩ ለዘመናት ሲገበር ከመኖሩ ጋራ ተያይዞ የሚመጡና የሚፈጠሩ ችግሮች ናቸው። ጤናን ማወክ ስንል ለምሳሌ አይኗ ቆንጆ ከሆነ አይኗን ማቅላት፣ ማሞጭሞጭ፣ ማጥፋት፣ ጥርት ያለ ገላና ፊት ካላት ማጥቆርና ማዲያት ማልበስ፣ ማሽጎርጎር፣ ማበላሸት ውበቷን ማርገፍ ጸጉሯን ጸጉሯ የሚያምር ከሆነ ደግሞ ተነቅሎ እንዲያልቅ፣ ፎረፎር እንዲነሳበትና ተባይ እንዲወራት ወዘተ ያደርጋል። መንፈሱ በአብዛኛው በዚህ መልኩ ለሰው ልጆች ህይወት ምንም አይነት መረጃ ሳይሰጥ ውስጥ ለውስጥ አድፍጦና ተደብቆ በመቀመጥ ከቆየ በኋላ በአካል ላይ በግልጽ የሚታይ ጉዳት ያስከትላል። እሺ። የአብርና አንከረት መንፈስ የሚለውን ቀጣይ ርዕስ እግዚአብሔር በፈቀደው እንማማራለን። እስኪ እህት ወንድሞቼ፣ ይህንን እስካሁን የተማማርነውን በህይወታችን እስኪ ምን ያክል ደርሶብናል? ምንስ እየሆነ ነው? እኛ እያንዳንዳችን እውነት አሁን ይሄ ያነበብኩላችሁ ሁሉ ምንድነው? የዝሙት መንፈስ በምን በምን እንደሚገባ ነው። ብዙዎቻችን ከዚህ በተጨማሪ ደግሞ የዝሙት መንፈስ በምን እንደሚገባ እኔ ተጨማሪ ልንገር ልንገራችሁ እና አንደኛ የዝሙት ፊልም በማየት የዝሙት ፊልም የምናይ ሰዎች በዛ አማካይነት ይገባና ቁጭ ብሎ ከውስጥ ውስጣችን ቁጭ ብሎ ሰላም ይነሳናል። ጤነኛ እንዳንሆን ያደርጋል። ባለትዳርም ከሆንን ከትዳራችን ጋር እንዳንስማማ ያደርጋል እና ይህን ነገር ጥንቃቄ እናድርግ። ሌላ ምን ያደርጋል? ግለ ወሲብ የሚባል ግሎሲው እንድንፈጽም ያደርጋል ራሳችን በራስ ማርካት፣ እግዚአብሔር ማይወደውን። ከዚያ አልፎም ግብረ ሰዶም እንድንሆን የሚያደርጋልና በዚህ ጥንቃቄ እናድርግ፣ እንንቃ ለማለት ነው። ይቆየን። ያስተማረን የመከረን የልውል እግዚአብሔር ክብር ምስጋና ለሱ ይሁን፣ አሜን።